ችግር በሰላማዊ ምንድን ነው ከጠመንጃ ባሻገር ባለ መንገድ መፍታቱ ጠቃሚ ነው ተብሎ ስለሚታሰብ በአጠቃላይ የሚደርሰውን ኪሳራ ለመቀነስ ይረዳል ተብሎ ስለሚታመን የበለጠ ውድመት የበለጠ ቁስል እንዳይፈጠር ይረዳል ተብሎ ስለሚታሰብ ነው። አጠቃላዩ ከሆነ የምናወራው ማለት ነው። ግን አሁን የድርድር ኢሹ የተነሳው ብልጽግና እንነጋገር፣ ወዘተረፈ እያለ ስለሚያምታታ ነው። ምን በግልጽ የይፋ ይፋ የድርድር ጥያቄ ሲያቀርብ አላስታውስም፣ በእውነቱ ከሆነ ድርድር የሚመጥን ጥያቄ ሲያቀርብ አላስታውስም። ነገር ግን አገዛዙ ማቅረብ የለበትም የግድ የድርድር ጥያቄ እንዲነሳ። ሁለተኛ በዓለም አቀፍ ደረጃም የአሜሪካ መንግስት በተለያዩ መግለጫዎቹ ያሳየው አቋም ተደራደሩ የሚል ነው። አንተ በደንብ እንደምታስታውሰው አይደለም። ስለዚህ ያ የአገዛዙ የማምታታት ፕሮፓጋንዳ እና በአሜሪካ መንግስት በኩል የተነሳው የድርድር ጥያቄ ነው ጉዳዩን የጫረው አሁን ግን ይሄ ነገር ኖረም አልኖረ ድርድርን በተመለከተ መቼ የሚምጣ ልያዝ የሚገባ አቋም ምንድን ነው በአንተ በኩል ማለት ነው? እኔ ቅድም እንዳልኩ የሚመጣበት ሁኔታ ይወስነዋል። አሁን አንድን አካል ስለ ድርድር ይህም ብሏል ያን ብሏል ብሎ ፋኖ ሊወቀስ የሚችልበት ነባራዊ ሁኔታ አልተፈጠርም ያ በሌለበት ሁኔታ ገሌ እንዲህ አለ ገሌ እንዲህ አለ ቢባል ለእኔ ለፐብሊክ ሪሌሽን ስታንስ የተነገረ ነገር እንጂ በውል በዛ ሜዳ ላይ የሚደረግ ምንም አይነት መሰረታዊ ነገር በሌለበት ሁኔታ ውስጥ የተሰጠን አስተያየት እንደ ቁም ነገርም አልወስደውም። ነው የድርድር አመቻች ኮሚቴ አዋቅር ያለው ብሎ ነበር አገዛዙ። በነገራችን ላይ ሲሪየስ ሊወሰድ አይገባም ብዬ ባሰብም፣ ግን ምን ልፈልግ የመሰለ ማንም ምንም ይበል ስለ ድርድር የምታስበውን ነገር እንደዚህ ባለ የትጥቅ እንቅስቃሴ ውስጥ በሚኖርበት ሕዝብ እየተጎዳ ባለበት ሁኔታ ድርድርን በተመለከተ ያለህ አጠቃላይ አስተሳሰብ ምንድን ነው? ቅድምም ያልመለስክልኝ ጥያቄ አለ። ኦኬ መቼ ነው ድርድር በትክክል ተገቢ የሚሆነው? ፋኖ እደራደራለሁ ቢል ትክክል ነው የምትለው አንተ መቼ ነው? ከስልት አልፎ ቅድም እንዳልኩ በስልት ደረጃ ድርድር አንድ ኃይል ሲዳከም ሊያነሳቸው ይችላል። ወይም ደግሞ ነገሩ ወደ መቋጫ ደርሷል ብሎ ሲያስብ ነገሮችን በውን ለመቋጨት ሲል ሊያነሳቸው ይችላል። ኤምቢቲውንም ለህዝብ ግንኙነት ስራና በአለም አቀፍ ሁኔታዎች በመጣ ጊዜ ቤዝዶን ዘሜሪት ጥያቄው በመጣበት አግባብ ያንን በአግባቡ ላመጣው አካል በሚገባ ፌስ ሴቪንግ በሆነ ሁኔታ እና ነገሩን በሚመጥን ሁኔታ ኮሚኒኬት ማድረግ ያስፈልጋል። ሲመጣ ከዛ ባለፈ ለሚነሱት ጥያቄዎች እና ፋኖች ለሚዳረጉት ነገሮች አስተያየቱን አልሰጥም። እኔም በተመለከተ አጠቃላይ ግን እንደ ቁም ነገር አልወስዳቸውም ማለት ነው። ያንን በሌለበት ቦታ ዘመነ ፋኖቹን ለማነቃቃት ሲል ከዚህ ሰይጣን ጋር አልነጋገርም ስላለ እንዴት ድርድር አልፈልግም ማለ ብዬ አልልም። ስለምን በጦርነት ጊዜ ብዙ ነገር እንደሚባል ስለማቅ አንድ መሪ የተናገረው ነገር የፋኖ አቋም ተደርጎ መወሰዱ ነው። ስለዚህ ያ እሱ የሚመራው የፋኖ አደረጃጀት ከሰይጣን ጋር አልነጋገርም ብሎ ሙሉ በሙሉ የድርድርን በር ከዘጋ ይሹ መሆን የለበትም የለበትም እኔ ለምሳሌ አስተያየት ያልሰጠሁባቸውን ነገሮች ልንገረት ይሄዲ በጦርነቱ አኳ እንደ ፕሪንስፕል እንዳያስኩት አብይ ከህዋት ጋር የሚደረግን ድርድር የተበተነ ዱቄት የምናምን የምናምን ብሎ አፍርድሚያ ብልቶ ተናግሯል። አደለ ዶ የተበተነ ዱቄት ነው፣ ከየት አምተን በምን ሞራላቸው ምናምን ብሎ ተናግሯል። ቱቢ ሆነስት አብይን በጣም እንደምጠላውና ቀጣፊነቱን በአቅም አንድ ጦርነት ላይ ያለ አካል ግን በዛ ጊዜ ህዝቡ ህዋት ጋር መደራደርን ስለማይፈልግ እንደዛ እንደሚናገር አውቃለሁ። አብይ አህመድ ፓቶሎጂካል ላየር ነው ማለት የሱስ ውሸታም ነው፣ በተቃራኒውም ልሄደለህ፣ የውሸት ሱስተኛ ነው ማለት። ደብረ ጽዮንም ከምትደራደረው የምታስጥለውን ቦታ የለህም እጅ ስጥ ብሏል። ወይም ጀኔራል ጻድቃንም ጦርነቱን እንጨርሰዋለን ከማን ጋር ነው የምንነጋገር ወይም ማን ነው ጌታቸው ያንን ያሉት አምነውበት አይመስልህም? ያንን አብይም የትም ቦታ ቢሆን መጀመሪያ ከምንድን ነው እኔ በትክክል ቋንቋውን አላስፈልግም እንጂ ምንድን ነው ገሃነምም ሂዶ ቢሆነ ያመልጠን አለ ሲባል፣ ዚስ ኦል አር ዋርታይም ሪቶሪክ ናቸው። ጌታቸው ወቅቱ ያለው እነዚህን ወንጀለኞች እስከ ሲኦልም ድረስ ሄደን እንፋረዳቸዋለን ነው። ብዙ ሰው የአማራን ሕዝብ እንደዚህ አለ ይላል፣ ግን ስህተት ነው። አጋጣሚው ልጠቀም ብዬ ነው። ቀጥል። አዎ ነጥቡን ሳነሳልህ ግን እነዚህ ሁሉ ሰዎች ቢሉያን ጊዜ አት ዘሚድል ኦፍ ዘወርሁ ነው፣ ጦርነት ልከው ሰዎች እንዲሞቱ ባዘዙበት ጊዜ ሊናገሩ የሚችሉት ይህን ነው ግን ጀነራል ጻድቃንም አሜሪካኖች ያናገሩት ምን አለ ብትለኝ ሊል የሚችለውን አውቃለሁ። እኔ ባላቅም ያለውን ማለት ነው። ደብረጽዮን ያንን በሚልበት ጊዜ ማለት ነው፣ ያ የመንግስት ፖዚሽን ማለት ነው። የመንግስት አልኩኝ በወቅቱ የነበረው በትግራይ የነበረው ኃይል ኦር የትግራይ መንግስት ኦር የትግራይ ሰራዊት አቋም ተደርጎ ነው የተወሰደው። ደብረጽዮን ይሄን ያለው ለጦርነት ጊዜ በጦርነት ውስጥ ስላለ ነው አይደለም የተባለው። ጌታ ምንድን ነው ጻድቃንም እንደዛ ዘመነ እንደዛ ሲናገር በቃ በዘመነ በኩል ያለው ፋኖ አቋም ይሄ ነው ተብሎ ነው የተወሰደው። መወሰድም ያለበት እንደዛ ነው ማለት። አለዚያ እኮ ዘመነ ሲናገር ይሄንን የምሩን ነው ይሄኛውን የቀልዱን ነው እያለን በምን ልንለየው ነው? የለም ቱ ቢሆነ ስለ ድርድርና ስለ ፐብሊክ ሪሌሽን ስለ ህዝብ አስተያየት ያለንትን እኮ በጣም ይለያያል እኮ ቴዲ። እኔ አንዳንድ ነገሮች እኮ በተግባርን ብናወራቸው በአለም ላይ ዋይ ሊደርስ ላይ የሚል መጽሐፍ አንብባ ሆን ፕሮፌሰር ማርሻማር የጻፈውን ጆን ባርሻማር እና ኖብል የሚላቸው ሁሉ የጀርባ ትንተና አለው። እሱ ይገባኛል፣ ምን ምክንያት መግለጫ እንደሚሰጡ ህዝብ በኩል ከሚዲያ በኩል ሆነ ስታያቸው። ግን እነዛ መሪዎች የሚሰጡት መግለጫ በወቅቱ የዚያን ሀይል አቋም አድርጋ ከመውሰድ ውጭ ምርጫ አይኖርህም ማለት። ብዙ ትችት ልታቀርብበት ትችላለ፣ ትክክላር ልትል ትችላለ፣ ከአቅሙ ጋር አይመጣጠንም ልትል ትችላለህ፣ አይቀጥልበትም አይዘልቅበትም ልትል ትችላለህ። ግን ያ የተባለው ነገር በወቅቱ የዛ ቡድን ወይም መንግስት ወይም ስብስብ ኦፊሻል ፖዚሽን ነው ብለህ ግን መውሰድ አለብ። አሁን ዘመነ አንደራደርም ብሎ ሲዘጋ አቋሙ ከሆነ ማብራራት ቢችል የበለጠ ቢያስረዳ ደስ ይለኛል። ግን ያንተን አስተያየት ፈልጌ ነው። ሲሪስ ላይ አልወስደውም ከሆነ እያልከኝ ያለኸው ሌላ ጥያቄ ፈጥራለና ነው ግን አሁን እሱ የዛ ፋኖ መሪ በመሆኑ ምክንያት የሚናገረው የፋኖ የዛ እሱ የሚመራው ፋኖ አቋም ስለሆነ ያንንም በተመለከተ ምን ታስባለህ? ነበር ጥያቄ። እሱን እናንሳና ወደሚቀጥለው እንሻገር። አዎ ቴዲ፣ ይህንንም እንደው ለህዝብ እንድናጠራው ስለ ድርድርም ስለ ሁኔታውም አለም አቀፍ በሆነ ስታንዳርድ፣ አንደኛ ድርድር አናዘር ወይፍ ወርፌር ነው እንጂ ድርድርን የመርህ ትንተና አድርገው ነገሮች ሁሉ በድርድር የሚፈቱ ቢሆኑማ መጀመሪያም ጦርነት አያስፈልግም። ስለዚህ ስለ ድርድር እየተናገሩ የሞራል የበላይነትን የሚወስዱና ጦርነትን የማይወዱ ወይም እንደዛ አስመስለው ወይም ደግሞ ስለ ድርድርና ስለ አብይም ባህሪ በመጸየፍ ጊዜውም ገና በመሆኑ ዛሬ በፍጹም አልደራደርም ያለ አካል ነገ ነባራዊ ሁኔታዎች ተቀይረው ለእሱ የሚጠቅሙት ከሆነ ልክ ቅድም እንዳልኩ ድርድር አናዘር ወይፍ ወርፌር ስለሆነ ከምከፍለው መስዋዕትነትና ከሚደርስብኝ ነገር አንጻር የተወሰነች ነገር ሰጥቼ ጦርነቱን እጨርሰዋለሁ ብሎ ባለ ጊዜ ሊደራደር ይችላል። እና ድርድር አንዱ ሌላኛው የጦርነት ሚንስ ነው፣ ነው የኔ ፕሪንሲፕል ደግሞ ጦርነት የሚመጣው ድርድር የሚመጣው በዚህ ሂደት ውስጥ ከረንሲው ዋናው ምንድን ነው ካልከኝ ፓወር ነው፣ ጉልበት ነው። ለድርድርም የሚያስፈልግህና የምታገኘውን ልክ የሚወስነው ያለ ጉልበት ነው። ስለዚህ የመጀመሪያው ነገር እኔ አሁን የአማራ ትግል መሆን ያለበት የሕልውና ትግል ነው። ስትራክቸራል ነው ካልከኝ ከመንግስት ለውጥና ከስትራክቸር ለውጥ ያነሰ ምንም አይነት መፍትሄ የሚያመጣለት ነገር የለም። አብይ አህመድንም በባህሪው ስናየው ዋሾ፣ ቀጣፊ ስለ ስልጣን ያለው አመለካከት ሁሉ በእጅጉ የተዛባና ራሱን ሁሉ ደስት እንድነኝ ብሎ የሚያስብ ለምንም ነገር አምነው የምትቀመጥ እንደው ተጠላትና ተቀናቃኝ ሆኖ እኮ ስለ ራሱ የምትለው ነገር ይኖራል አይደለ እና በማይገባው ጊዜ ማይገባው ቦታ ላይ እየተቀመጠ ሰው ስለሆነ ከዚህ ሰውዬ ጋር አግባብ ያለው ንግግር ተነግሮ ለኢትዮጵያ ችግር መልክ ያለው ነገር ይመጣል ብዬ አላምንም። ስለዚህ ድርድር የሚደረገው ፎርሚዴብል የሆነ የፖለቲካና የሚሊተሪ ሀይል ከፈጠርክ በኋላ ይህንን ሀይል አስወግደህ ወይም ለማስወገድ በሚደረግ መሰረታዊ ነጥቦች ላይ ሆኖ ብቻ መደረግ አለበት ብዬ ነው ማየው። ወይምስለዚህ እያልከኛል አሁን ፋኖ እንደራደር ለማለት ወይም ድርድር ያስፈልጋል ለማለት በሚያስችለው ቁመና ላይ አልደረሰም ነው ወል ለመናገር ከሆነ ለምሳሌ አብይ ውረድ ብሎ ለመደራደር ይችላል። ምንም ድርድርን ሲጠይቅ አንድ ሀይልይዘቱም ብዙ ጊዜ የምለው ነገር ነው። ይዘቱን በተመለከተ ነው የፈለጉትን ቅድመ ሁኔታ ማቅረብ ይችላሉ። ነገር ግን አልንደራደርም ብለው መዝጋታቸው የህዝብ ግንኙነት ቀውስ ያስከትላል ብዬ ስለማሰብ ነው። ድርድር የማይፈልጉ ለድርድር ቦታ የማይሰጡ በሰላማዊ መንገድ የመፍታት እድል ኖሮ ሊጠቀሙ የማይፈልጉ አድርጎ በዓለም አቀፍ ኅብረተሰብ ያሳያቸዋል ዘንድ ያሳያቸዋል የሚል ስጋት ስላለኝ ነው። ቅድም የጠቀስከው ነገር በድርድር ውስጥ ትክክል አይደለም ነው ቴዲ። እኔ አሁን እሱንም ቢሆን አንደ ሃይል በተለያየ ጊዜ የተለያየ አቋም መውሰዱ በጦርነት ላይ አስዘሚድለው ዘወር ያለ ዛሬ አስር ጊዜ አልደራደርም ብሎ አንድ አካል አስራ አንደኛው ላይ ይደራደራለሁ ሊል ይችላል እና ሊል ይችላል ወይም በድርድር ውስጥም እኮ አቋሞቹን ዲማንዶቹን ሊለዋውጥ ይችላል። አሁን ቅድም የጠቀስከው ድርድር በመርህ ደረጃ ድርድር እንቀበላለሁ ብሎ ቅድመ ሁኔታ ሊያስቀምጥ ይችላል ኦር በድርድር ውስጥ ድርድር የምቀበለው ነገር ነው፣ ግን በእነዚህ በነዚህ በነዚህ ጉዳዮች ነው የምደራደረው ሊል ይችላል። እነሱንም ሊለዋውጣቸው ይችላል እንደየ ሁኔታው ይህ ጥያቄ አሁን ከብልጽግና ጋር መደራደር አያስፈልግም ብሎ በአደባባይ መናገሩ ምንም ችግር የለውም ባይነ ወይ ነው? ይሄ የመጨረሻ ጥያቄ ነው በዚህ ጉዳይ። አዎ፣ አንደኛ እኔ ብዙ የሚያስከትለው ጉዳት አይታየኝም። ማለት አለማለትና ለህዝብ ግንኙነት ሲባል እንዳልኩ ኮንቬንሽናል ዊዝደሙን መጠቀሙ እና የተለመደውን ነገር አላስፈላጊ መነታረክ ላለማምጣት ጥቅም ያለው ሊሆን ይችላል። ግን ሆነስትሊ ራሴን መግለጽ ስላለብኝ ነው ቴዲ፣ እዚህ ላይ እንደው አሰርቲቭ ለመሆን ግን በዚህ ጊዜ ፋኖ ነው በምንም አይነት ከአብይ ጋር አልደራደርም። በድርድርም ካለው ነባራዊ ሁኔታ እና ዓለም አቀፍ ሁኔታ ትራንዛክሽናል ነው። ከሀይል አመጣጠን ጋር ከረንሲ ፓወር ነው። ስለዚህ ድርድር አናዘር ወይ ፎርፌር ነው። አሰች ብዙ ቁም ነገር አልሰጠውም። ድርድርም በዚህ ሰዓት ላስብ አልችልም። አልደራደርም ቢል ፕሮቫይደር ዛት ተመልከ። ይሄ ፐብሊክ ሪሌሽን ነው። በመሰረቱ ግን ተደራጅቶ ሰው በትክክለኛ ነገር ለመጣ አካል በጽሁፍም ይሁን በግንኙነት በተፈጠረ ጊዜ ያንን መናገር ይችላል። እሱም ደግሞ ችግር ሲያመጣ አላየሁትም እኔ እስካሁን ድረስ። እኔ እኮ በግልጽ አነጋገር አገኛቸዋለሁ የተለያዩ አካል ተቋማትንም ሆነ ምን ፋኖ በድርድር ችግር አለበት እና መፍታት አይችልም በሚል ሁኔታ ብዙ አይነት ነገር ይነገራል። እንደ ቁም ነገር ወስደውትም አያውቁም። ወይም ደግሞ በአደባባይ የተነገረን ነገር በራሱ መቶ ፎርማል በሆነ ንግግር እስካልተነገረ ድረስ ለተለያየ ነገር በተለያየ ጊዜ የተለያየ ሁኔታ ይነገራል እንደሚነገር ስለሚያውቁ በቁም ነገር አይወስዱትም። ይሄ ፕሮፌሽናል የሆኑ ስቴትስ ይህንን በዚህ ደረጃ አይናገሩትም። ምንም ኬኔዲ ላይ ሚሳይል አነሳለሁ ብሎ ከራሻያ ጋር ሲነጋገር በኪውባ ሚሳይል ክራይሲስ ላይ ለህዝቡ ያን ነገር እንደሚያደርግ እና ማደራደሪያ መስጠቱን ሁሉ አልተናገርም እና የጀርባ እውቀት አለ ልክ ነው። የጀርባ እውቀት አለ። አሁን የአምባሳደር ማሲንጋ በአንድ ወቅት በአዲስ አበባ በሰጡት መግለጫ ዙሪያ ኦይሌን እንደ ድርድር ያላችሁን ፈቃደኝነት በጣም በጣም እናደንቃለን፣ እንዲህ እንዲያ ሲሉ በአማራ ክልል ያለውን ሁኔታ በተመለከተ በሰላማዊ ድርድር ሁኔታውን ፍቱት ብለው፣ ስለ ትግራይም እንደዚሁ የፕሬቶሪያ ስምምነት እንዲደረግ እንዳይደረግ ብለው አስተያየት መስጠታቸውን አስታውሳለሁ። ግን አንተ በትክክል ተረድቼ ከሆነ ፋኖ ራሱ ላይ የበለጠ ሰርቶ ፎርሚደብል ኃይል ከመሆኑ በፊት ከአብይ አህመድ ጋር እደራደራለሁ ብሎ በአደባባይ መናገሩ ፋይዳ የለውም እንዳልክ ነው የተረዳሁት ትክክል? ልክ ነው። መልካም ወደ ሌላ ጥያቄ ንሻሀገር ፋኖ የጎንዮሽ ኃይላት ከምንላቸው ማለት በኢትዮጵያ ካሉ ሌሎች ጸረ አገዛዝ የሆኑ ኃይላት ወይ ሊሆኑ የሚችሉ ወይም የሚፈልጉ ሀይላት ጋር ሊኖሩ የሚገባውን ግንኙነት በተመለከተ ምን አስተያየት አለ ብዬ ልጠይቅ እፈልጋለሁ። ለዚህ ጥያቄ መነሻ የሆነኝ መሰለ በቅርቡ አቶ አስረስ ማረ በአንድ ቃለ ምልልሱ ላይ። ወልቃይትና ራያ ቀይ መስመሮቻችን ናቸው ሲል ተሰምቷል ሶስት ጥያቄ ምንድን ነው አቋማቸው ይሄ ከሆነ ታዲያ የትግራይ ኃይሎች ለምንግብና ለየትኛው ጥቅም ብለው ከፋኖ ጋር እንዲተባበሩ ይጠበቃል ወይም የዕድል እንዲፈጠር ታሳቢ ይደረጋል ወይስ በተለመደው መንገድ ያ በትግራይና በአማራ መካከል ያለው ቅራኔ በተባባሰ ሁኔታ መቀጠሉ ነው ወይ እየታሰበ ያለው እና እስቲ እሱን በተመለከተ ያለ አስተያየት ምንድን ነው? እንግዲህ ይሄ ስለ ድርድር የምናብረው ስለመስራት ስናስብ እኮ እንደተባለው ሁሉም የራሱን ጥቅምና ፍላጎቶች ይዞ ነው የሚመጣው። በፕሪንሲፕል ደረጃ ስናስበው ማለት ነው። ኢምቢቲውን ደግሞ በነገሮች መልክ እየያዙ እና ሁሉም ዊን ዊን በሆነ ሁኔታ ድል የሚያደርግበት ነገር ይመጣል። ቀይ መስመር ነው ከተባለ ግን አልነጋገርበትም ማለት ነው ኖት ነሰሰርል መደራደሪያ ነጥብ አሁን ማለት ነው። በጭራሽ አልሻገረውም። በህዋት በኩልም እንደዛ አይነት ንግግር ትሰማለህ። አሁን ለምሳሌ ይህንን ነገር እኔ የማይበትን ነገር ልንገር፣ ለምሳሌ ወልቃይት እና ራያን ብዙ ነገር ሳይ የብሔር ብሔረሰብ የራስን እድል በራስ የመወሰንን ነገር ሙሉ መብት ሰጠ፣ ብሔረሰቦች በጂኦግራፊ እና በታሪክ ራሳቸውን የቻሉ ናቸው የሚል ሕገ መንግስት ጽፈ ፌዴሬሽኑን አንኮንዲሽናሊ ጥለው ይሄዳሉ ብለ መሬት ደግሞ የብሔር ብሔረሰብ የማይሸጥ የማይለወጥ የራሳቸው ሀብት ነው ብለ ከጻፍ በኋላ እንዲህ ያለውን ኮምፕሮማይዝ ለማምጣት አስቸጋሪ ነው። ስለዚህ ስትራክቸራል የሆነ ችግር ስለሆነ ስትራክቸራል በሆነ ሁኔታ መፍታት ይቻላል። መነሻውን በተመለከተ የተለየ አስተያየት የለኝም። እኔ እንደ ምድረድር ነው የምልህ። ለምሳሌ አስረስ ይህና አለ አደለም ጌታቸው ደግሞ በዛኛው በኩል እንደዚሁ ቀይ መስመር ናቸው አለ ግን ሌላ ከዛ ያለፈ ነገር ሊያግባባቸው የሚችልና አንድ የሚያደርጋቸው እንደ ህዝብ ሊያስኖራቸው የሚችል ብልጽግናቸውንም ሊያመጣ የሚችል ሮንግሊ ብልጽግና የሚለው ተበላሽቷል። አሁን ቃሉቸውና ለህዝባቸው የሚጠቅም ከዛ ካጣላቸው መሬት ባለፈ ሌላ ብዙ የጋራ ነገር አላቸው። አይ አቶ ጌታቸው በእንደ ጊዜያዊ ፕሬዚደንት እንደ ጊዜያዊ መንግስት ፕሬዚደንት ሲናገር ከፌዴራል መንግስቱ ጋር የተዋዋልኩት በፕሪቶሪያ ስምምነት መሰረት ነው የምነጋገረው። ህገ መንግስታዊ ግዛት ይመለስ ይላል እዛ ጋ ውሉ ይፈጸም እንጂ እንደራደር የሚል አይደለም ያለው። እኔ አሁን ዛሬ እየተነጋገርን ያለነው በአመዛኝ ፋኖን በተመለከተ ስለሆነ ያንን ፐርስፔክቲቭ እንድናወራ ፈልጌ ነው። አክቹዋሊ አንድ የትግራይ ጉዳይ የተነሳ እንጂ ከሌሎችም ሀይሎች ጋር ስላለው ግንኙነት አነሳለው። ቀጥ ግን ቀይ መስመር ነው ከዘጋው ፕራክቲካሊ እንግዲህ ቀይ መስመር ከሆነ ንግግር የሚቻልበት አይደለም። ንግግር የማይቻልበት ከሆነ ቀደም እንዳልከው የሀይል ሚዛን ጉዳይ ብቻ ሆኖ ቁጭ ይላል ማለት ነው። ተጨማሪ ደም መፋሰስ መጣናናት ነው ነገሩ። ይሄ ምን ፋይዳ ያለው ልልህ ነው? ምን መጎ ነገር ይወልዳል ወይል? እኔ በአንድ መልኩ ከዛ ባለፈው ሁኔታ የትግራይ ህዝብና የአማራ ህዝብ ጥያቄዎችና አብሮ የመኖር ዋስትናዎች ከወልቃይትና ከራያ ባለፈ በጣም ብዙ ነገር አለ ነው ብዬ ነው ማለት በጣም ብዙ ስለዚህ አንድ ቡድን በፋኖ በኩል ያለው ሚሆን በትግራይ በኩል ያለው አመለካከት ምንም አይነት አቋም የያዙ ምንም አይነት አቋም የያዙ አሁን ባለው ሁኔታ ሊያደርጉት የሚችሉት ያንንም ሊፈቱበት የሚችሉት መንገድ ከዛም ባለፈው ያለው ጉዳይ በጣም ብዙ እና ብዙ ነገር ነው ብዬ ስለማስብ ያንን ቅድም የተደረገን የፐብሊክ ንግግር ጉዳይ ይህንም በተመለከተ ነገር ደግሞ ስርያ ተብሎ መጠቃቃትም ያለበት እንግዲህ የመሪነትን አስቸጋሪነትን ማወቅ ያስፈልጋል። እናስረስን ሆም ብሎ ስራያት ብሎ አሁን ያንን ሳይናገር አስረስ መናገር ይችላል። በሚያግባቡን ጉዳዮች ላይ መጽራት እንችላለን። እኔ ለምን እንደሚናገር አንተም ይገባ ይመስለኛል። የሚገባ ይመስል ግን ከህዋት ጋር ሆኖ ወልቃይትንና ራሽን ሊሰጥ አንድ አዴ ኮኔንም ሊሰጥ ብለው እኮ የህዋት አፖሎጂስት የሚያደርገ ይስፋልኩ ያንን ይ ነው እንደዚህ አድርገው ለኢንተርናል ፖለቲክስ የሚጠቀሙበት ሁሉ ስላሉ ያንን ሳይጠቀም የሚያግባባውን ነገር ሁሉ ጠቁሶ ማለፍ ይችላል አስረስ። አስረስም ለዛ ችሎታ አንሶታል ብዬ አላስብ። ያንን ቃላት ወስዶ የሚሸርጠው እዛ ስራያ ተብሎ ኢንተርናል ፖለቲክሱ ደግሞ ዊዝን ፋኖስ መጠቃቃትን፣ እና መፈራረጅን፣ አለመግባባትን አንዱ ቡድን አንዱ ቡድንን ለማጥፋት የሚሄድ ሁሉ በሾ ላይ እና በቀጭን ክር ላይ እንደመራመድ ያለ ትግልም ስለሆነ የሁሉንም ያለበትን ሁኔታ አንደርስታንድ ማድረግ በሁሉም ሳይት ያስፈልጋል። ቱቢ ሆነስ ያ አጠቃላይ በሆነው በአማራና ትግራይ ሕብረተሰብ መካከል ያለውን ጉዳይ አንስተሃልና ያለው ምልህ ቀላል ቁስል አይደለም፣ ያለው የተፈጠረው ሰው ያ የጠለቀ ቁስል መጥገግ የሚችል ይመስልሃል? እንዴት እና በዚህ ረገድ ምንድን ነው የሚታይህ? ሪሊ ፕራክቲካሊ ምን ይሆናል ብለህ ነው የምታስበው? እንግዲህ አንደኛ የችግሩን አረዳድና ሁኔታዎችን በደረጃ መረዳት ያስፈልጋል ብዬ አስባለሁ። አሁን አሁን የደረስንበት ሁኔታ እስከዛሬ የኖርነው ነገር ህይወት ውጤት ነው። ስለዚህ ውጤቱን ስናይ ሂደቱንም ጭምር አብረን ካየነው መውጫ መንገድና የችግሩን ደረጃ ተረድተን መፍትሄ እንድንፈልግ ያደርገናል። የዘር ፖለቲካን ስራያ ብለን ሰራ ነው አንድ የሚያደርገውን ነገር ሁሉ የሚያነሳን ሰው እንደ ሃይፖክራት እና እንደ ምንድን ነው ዝም ብሎ አውት ኦፍ ተፍች የሆነ የሌለ ነገር እንደሚያወራ እና ፖለቲካን በመሰረቱ በጥቅሙ በችግር አፈታት የማይረዳ ተደርጎ እየተንቋሸሸ እየጠፋ ሁሉም ከአካባቢው እንዲጀምር ተደርጎ በንቃት